አሰላሙ አለይኩም ረህመቱላሂ ወበረከቱ። ክርስቲያን ወገኖች ሰላም ብያለው፣ እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሰሙኝማ ያገር ልጆች ማለት ነው የእነዚህን ሁለት እህቶቻችን ፎቶ በደንብ እዩት። ስለ እነዚህ ሰዎች ታሪክ ሰምታችኋል ወይስ አልሰማችሁም? ሁለታቸው ልክ እንደ ማንኛውም የአረቡ ሀገር ሴት ሊሰሩ ተሰደው ሳውዲ አረቢያ ውስጥ ነው የሚገኙት ማለት ነው። ግን ሁለታቸውም በጣም ነው የሚያሳዝኑት። ወላይ የመጀመሪያ ያየኋት በቀኝ በኩል ያለችውን ነበር። በጣም አለቀስኩኝ። ምክንያቱም ቢቸግራት ነው በዚህ ሁኔታ ውስጥ ነው የተሰደደችው። ገብቷቸዋል። ግን ሁሉንም ነገር ተቋቁሚ ይሰራሉ ብላ ተሰዳ ደግሞ ከመጣች በኋላ በዚህ ሁኔታ ውስጥ ሆና ሰዓት የበለጠ አመመ። እንደ ችግር ያለ እንደ ማጣት ያለ ትልቅ ባላንጋራ የለምና እንዲዋላ የሉ ርዝቃችን በሀገራችን ያድርገው እና ስሙኝማ ልንገራችሁ ስለ ሁለታቸው ማለት ነው። ብዙዎቻችሁ እርግጠኛ ነኝ አይታችሁት ይሆናል ምክንያቱም ሶሻል ሚዲያ ላይ እንዳለ እየተቀባበሉ ነው ህዝቡ ማለት ነው። እኔም ሶሻል ሚዲያ ላይ ያገኘሁት መረጃውም ማለት ነው። አንደኛዋ ማለት ነው፣ በግራ በኩል ያለችዋ አባ ያለበሰችው እንዳያችኋት ትልቅ ሴት ነች፣ ግን ያን ያክል ደግሞ አሮጊት የምትባል አይደለች። ትልቅ ሴት ነች እንጂ ማለት ነው። አይታችሁ ከሆነ እኛ ኢትዮጵያኖች አልሐምዱልላህ ከልጅነታችን ጀምሮ ፈግተን ስለምናድግ ይመስለኛል። ሀታ አርጅተው እንኳን እናቶቻችን፣ አባቶቻችን በጣም ጠንካሮች ናቸው። በጣም ጠንካሮች ናቸው። ለምን አስተዳደጋችን። ቀባችሁ እና ምን እላችሁ ነው። አይታችሁ ከሆነ አረብ ቤት ውስጥ የፊሊፒን ዜጎች፣ የኢንዶኔዥያ ዜጎች፣ የስሪላንካ ዜጎች አብዛኛዎቹ ወደ ስደት የሚመጡት ከጀጁ በኋላ የልጅ ልጅ ካዩ በኋላ ነው። ገብቷችኋል። እኛ ደግሞ ገና በወጣትነታችን ገና በልጅነታችን ነው የምንሰደደው ማለት ነው። እና አንዳንድ አረቤት ስትገቡ አይታችሁ ከሆነ በቃ መነሳት ሁሉ መቀመጥ ሁሉ ያውቃታችሁ። ትልልቅ ሴቶች አረቤት ውስጥ እየሰሩ እናያለን። በተለይ የሚያየው ሳውዲ አረቢያ ማለት ነው። በተለይ ሳውዲ አረቢያ መነሳት ሁሉ ማትችል አረቤቶች ሁሉ ላይ ነበር። ወላሂ ሐታ የፎቅ ደረጃ እንኳ መውጣት ስለማይችሉ እነሱ ማጥባ ብቻ እንዲቀመጡ ተብሎ ሌላ ተጨማሪ ሰራተኛ መቶላቸው፣ እነሱ እዚህ ቁጭ ብሎ ምግብ ብቻ ነው የሚያበስሉት ማለት ነው። ገባችሁ በጣም ብዙ እንዳልኳችሁ እነ ስሪላንካ አረቦች ራሱ ያውቃሉ። የኔ መደም እንዲህ ስሪላንካ ሰራተኛ ኮ ሙሉ ወጣት አይመጣም ማለች ማፊሸባ አለች ክላይ ጃዞዛ አለች ማለት ነው። ካረጁ በኋላ ነው የሚመጡ ብላለች እሷ ራሱ ማለት ነው። ከእናታ ቤት አንዲት አሮጊት መጥታ ያቺ ስትቀየር አሁን አሮጊት መጣችው። እንዲ ስሪላንካ ኮ እንደዚህ ናቸው አለች ማለት ነው። እነሱ ራሱ ጠንቅቀ ያውቁታል። ምንላቹ ፈልጌ መሰላችሁ ከእኛ ላይ ሲሆን ግን ሁሉም ነገር ይገናል። ለምን እንደ ባላቅም ማለት ነው። እኛ ሀበሾች አይታችሁ ከሆነ ብዙ ጊዜ እድሜያቸው የገፉ ሴቶች አይሰደዱ እድሜያቸው የገፉ ሴቶች አይሰደዱም። እና ይቺ ሴት ከመጣች በኋላ እንግዲህ ታች ይሰማችሁ። ከመምጣቷ በፊት ፎቶዋ ተልኮ በፎቶዋ መርጠዋት ነው የመጣችሁ ማለት ነው። ጠባችሁ፣ በዚያን ሰዓት ራሱ ማስቆም ይችሉ ነበር ካልፈለጉ። የፈለገ ያክል ፊርሰር ምን የሚደረግበት መቼም ማንነቷ በትንሽም ቢሆን ይለያቸዋል። ከመጣች በኋላ ግን ይችን እናት ምን ይሏታል? ሴትዋ የአምስት ልጆች እናት ነች ማለት ነው የአምስት ልጆች እናት ነች በእርግጠኝነት ከአሁን በፊትም የአረብ ሀገር ልምድ ይኖራታል ብዬ አምናለሁ፣ እንጂ መቼም የአረብ ሀገር ልምድ ሳይኖራት በዚህ እድሜዋ ተነስታ ትመጣ። ከዛ ከመጣች በኋላ ሴትዋ አልፈልጋትም ማሮዬች ነች ብላ መለሰቻት። እሷ በጣም ነው አሉ አለቀሰች፣ በጣም አለቀሰች አሉ። ለምን ብትሉ የሀገሬ ልጆች፣ በእርግጠኝነት ወደ አረብ ሀገር የመጣችበትን ብር ፕሮሰስ ለማድረግ ተበድራሉ። ገባችሁ? ያም ፕሮሰስ የምታረግበት ብር ከእጇ ላይ ቢኖራት ኑሮ ምኑ ስደትን አትመርጥም ነበር አንድ ለልጆች እደርስላችኋለሁ ብላ ሁለት ያ ተበድሮ የመጣችሁ ገንዘብ ሰላማን ሲነሳት እንኳን ማልቀስ ብታብድራ ሲሆን አይፈረድባት። አሁ ምላችሁ ፈልጌ ነው እንደው ከኛ ከኢትዮጵያኖች ላይ ሲሆን ነገሩ ስለሚገን እንጂ አሁን እቺ ሴት የማሰራበት ምንም አይነት ምክንያት የለም። ትሰራለች እንዳልኳቸው እኛ አልሐምዱሊላህ ጠንካሮች ነን። አይታችኋቸው ከሆነ ብዙ ዜጎች እኮ ፊሊፒን ጋር እንዲ ጋታችሁ ከሆነ እናንተ ምን እየበላችሁን ያደጋችሁ ጉልበታችሁ፣ ጥንካሬያችሁ ነው የሚሉን ገባችሁ አረብ ቤቱ ምን እንኛ ስንሰራ ስለማንሰስት እነሱ ደግሞ ራሳቸውን ጠብቀው ስለሚሰሩ እነሱ ማንሳት አቅቷቸው ሳይሆን ማንሳት ሳይፈልጉ የቀሩትን ነገርኛ እኛ በድፍረት ስናነሳ እንቲ ግቡ ይላሉ። ግን እነሱ ማንሳት ይችላሉ። ግን ራሳቸው እንዳይጎዱ ማንሳት አይፈልጉም። እና ይቺ ሴት አዞዛ አይደለችም። ግን አዞዛ ነሽ ብላ መለሰቻት። እሷ ደግሞ አልቅሳ ልትሞት ነው። እናታሳዝንም እኔ በጣም ነው ያሳዘነች። ወላ ፎቷን እያየው እያለቀስኩ ነበር ማለት ነው። ስለ ሌላኛዋ ደግሞ ልንገራችሁ። እንዳልኳችሁ ማጣት ትልቅ ባላጋራ ነው። ያገር ልጆች በቀይ በኩል ደግሞ ፎቶዋን ያያቸዋት እሷም ደግሞ ወደ ሀገሯን ያሳፍሯት ነው ማለት ነው መልሳት አለች። አረው አልፈልግም ብላ እሱ ምንድን ነው መሰላችሁ እንትን አራስ ነው መጫፍ የምትባል ነች። ያኔ ገና አውጥቷ ወተት አላቆምም በእርግጠኝነት አዲስ አራስ ስትሆን እንጂ በሸሜ ቆየች፣ አራስ ብትሆን ኑሮ ወተት ይሄን ያክል አያስቸግርም አደለም መዳማ በተደጋጋሚ ጡቷ እየፈረጠ አይተው ጡትሽ እየፈረጠ ከኔ ጋር መስራት አትችይም ብላ ወደ ሀገሯ አታሳፍራት ውስጥ እስኪ እናንተ በእነሱ ቦታ ብትሆኑ አስቡት። ማለት አሁን ይህቺ እናት ጡቷን እያዘራችሁ ወደ ስደት የበጣችበት እኮ ከአሟ በላይ የሆነ ችግር ቢገጥማት ነው አደለም? እሷም ልጇን በችግር ከሚሞቱት እንደው የልጇን ናፍቆች ችላ እንዲሁ እንዲ ትሆናሉ ብላ ነው የተሰደደችው። ዋጋ ከፍላ፣ በእርግጠኝነት ይችም ተበድራ ነው። ለምን ብትሉ ለፕሮሰስ ማድረጊያ የሚሆን መቶ ሰባ ሰማንያ ሺህ ብር ቢኖራቸው በጭራሽ ስደትን አያስቡትም ነበር። ግን ደግሞ ያው ሁላ ዋጋ ከፍለው መጥተው አንፈልጋችሁም ሲባሉ ምን ያክል ቅስማቸው እንደሚሰበር አስቡት። እና በጣም አሳዘኑ። ወላሂ ከምላችሁ ወላሂ ማለት ነው። አንደኛዋ ሩይንሽ ተባለች። አንደኛዋ ደግሞ ጡቷ እየፈረጠ ስለሆነ እንደዚህ ጡትሽ እየፈረጠ ከኔ ጋር አሰርም ብላ ያመጣቻት ከፊሏ ወደ ሀገሯ መለሰቻት። በባለፈው አንድ ታሪክ አካፍያችሁ ነበር። ታሪክ ሳይሆን እውነተኛ ነው። የመዳም ጓደኛ አንዲት ኢንዶኔዥያ እንትን ፊሊፒን ሰራተኛ መጣች። ገና ወጣት ነች። አላገባውም፣ አልወለድኩም። ምን አለች? የኮሌጅ ተማሪ ነኝ ብላለች፣ አልኳችሁ። ከዛ ቤተሰቦቿ ድሀ ናቸው። የእሷን የኮሌጅ ትምህርት ማስቀጠል ስላልቻሉ እሷ ደግሞ የመማር ፍላጎት አላት አማራጭ ስታጣ የኮሌጅ ትምህርቷን አቁማ ወደ ዱባይ መጣች። ለምን በመስራት ያ የሚሰሩ ደግሞ ልክ እንደኛ ቤት ለመግዛት ቦታ ለመግዛት ወንድም ለማስተማር ለቤተሰብ ልታሳልፍ ምናምን አይደለም። ለዚያ ሴቱ ምትላታል እኔ መስራት የሚፈልገው ሁለት አመት ብቻ ነው። እሱን ደግሞ የምፈልገው አና አባ ድርስ ያ መማር ስለፈለግኩ የምማርበት ነው። ቤተሰቦቼ እኔ የማስተማር አቅም ስለሌላቸው የሚረዳኝ ሰው ስላጠው ትምህርትን የሚጨርስበት ገንዘብ ብቻ ነው የምፈልገው እና ለዚያ ነው የተሰደኩላት፣ እነግራታለች እንዳልኳቸው እነዚያ ደግሞ ባለ ሀብቶች ስለሆኑ ከፖርሳ ከምናምን ጀምሮ ከቁሳቁስ ጀምሮ የሚያስፈልጋትን አድርጋ የሁለት ዓመት ደግሞ እዚያን ሰርታ ሸኘቻት። እያችሁ ነበር ማለት ነው እና የነዚህን ታሪክ ሳ ያን ነገር ነው። ስለ እነዚህ ሰዎች ሲሰማ ያን ነገር ነው ትዝ ያለኝ እና እንዲያው ምን አለ ቢያንስ ጡቷ እየፈረጠ ያየቻት አረም መቼም ወዳና ፈልጋ በዚህ ሁኔታ ውስጥ ማን ተሰደደች ከአሟ በላይ የሆነ ችግር ቢሆን ወርባት እንጂ ብላ ቢያንስ ደግሞ እዛን እንኳ ሰታ ምሰደት አልኩ። ፎቶዋን እያት እንዴት እንደምታሳዝን ክርምት ብላለች ወላሂ። እና እኔ በጣም ነው ያሳዘኑ። እናንተ በእነሱ ቦታ ብትሆን ምን ታደርጋላችሁ? ይችኛዋም ደግሞ እንዴት እንደምታሳዝን ትልቋ ሴትዮ የአምስት ልጆች እናት ነች። መቼም ፈልግ አይደለም ልጆቿን ጥላ የተሰደደችው ቢቸግራት እንጂ አራ አላህ የርዝቃችን በሀገራችን አድርገው ወላሄ